አሰላሙ አለይኩም ወረህመቱሊላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት አመሻችሁ? ልጅ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። እንዴት አያችኋቸው ጨረቃዎቻችንን? እንግዲህ ወሎ ገብተዋል። ወሎ የገባ መውጫ የለም፣ መውጣት የለም ሲጀመር። ፍቅራችንን አያስወጣቸውም እዛው ማስቀረት ነው። እና ሀይሚዬ ግን እንግዲህ ቀብራራውን ጠበቅ አድርገሻል እንጂ ብሩኬም ደግሞ ሀይሚዬን ጠበቅ አድርጋ ያዝ ማለት ነው። እና ለማንኛውም በጣም ያምርባችኋል፣ በጣም ውብ ሆናችኋል፣ አምሮባችኋል። እንግዲህ አለባበሱን ችለውበታል የሚል ግምት አለኝ ሀሳብ፣ አሁን ችለውበታል ብዬ አስባለሁ። ሞር ደግሞ ከኔ የበለጠ እውቀቱ ያላችሁ ታያችኋላችሁ። እንግዲህ አላቅም፣ ብቻ እኔ ብዙ ጠለቅ ብዬ እንትን አልልም እንዳልኳችሁ ያው በስመ ወሎ እኮ ውዶቼ ያው ብዙ አለ፣ ታውቃላችሁ ብዙ ቦታ ምናምን እና የዚህ አይነት አለባበስ ወደ ሰሜን ወሎ በደንብ ይለበሳል ማለት ነው እና እኔ ሰሜን ወሎ ጋ ነኝ፣ ግን ይሆናል አለ ሰሜን ወሎ ጋ መሆናችሁ ደግሞ አለ፣ ደግሞ አንዳንድ ቦታ ሞር ዛን የሚለበስበት ምናምን ማለት ነው። በጣም ብዙ እንትን የሚልበት እና እንደዚህ አይነት ቦታ ላይ በብዛት ስለሚለብሱት በደንብ ያውቃሉ ምናምን ማለት ነው እና ያው እኛ ጋር ደግሞ ይለበሳል በደንብ ነው የሚለበሰው። እኛ ጋር ግን ደግሞ የሆነ ያለ አይደል እንደዛኛው አይሆንም፣ እንደ ሌሎቹ አይሆንም። ገባችኋ? ተረዳችሁኝና ለዛ ነው ጠለቅ ብዬ የማላውቀው በደንብ ማለት ነው እና ብቻ ግን ፋ ነው የዛሬው። ልክ ነው ብዬ አስባለሁ። አለባበሳቸው በጣም አሪፍ ነው እና ውዶችዬ፣ በጣም ነው ያማረባቸው። ይኸው ቆም ይላ አሳያችሁ እስቲ እንዴት ነው ወደ ታች ጀግና ነው የሚያደርገው ብለውኝ እኔ እናንተ አብራራ ትላለ ለብሽ የመጣው ወደ ታች ቅመሜንም ታታላችሁ በድጋሚ በድጋሚ ማለት ነው። ግን ልክ ነን መሰለኛ እግዚአብሔር ትንሽ እየተከራከረ ነበር ያደረግነው ግን ልክ ነና ኩንን ኮሚንት ላይ ያስቀምጡልን። እንግዲህ ፋሚሊያንስ ትላንትንም እና ማታ ላይ በቅመሜ ቲክታክ ላይ ሚገርም ጊዜ ያሳልፈናል። ቀውጢ ጊዜ ያበደ ጊዜ ያሳልፈናል። ዛሬም እንግዲህ ድምቅ ለማለት በሷ ቻናል መጥተናል ማለት ነው። ቅመሜም በቅርቡ ደግሞ ሁለት መቶ ሺህ እናስገባለን ብለን ቃል ተገባብተናል አደል፣ ከእናንተ ጋር ሰብስክራይብ ያላደረጋችሁ ሰዎችም ያደረጋችሁ ቅመሜን ወደ ሶስት መቶ ሺህ በቅርቡ እንቀውጧለን ማለት ነው። በለው በለው። በጣም ነው ያማረበት። በጣም ነው ያማረብክ አቶ ብሩክ በጣም ነው ያማረብክ፣ የቅመሜ ንጉስ፣ የቅመሜ ቀብራራ፣ የሀይምዬ ንጉስ፣ የሀይምዬ ጠንበለል። የምረኝ ነው እንደዚህ አይነት አለባበስ ሱፍ፣ ይሄ ደግሞ እንደዚህ አይነት የባህል ልብስ ምናምን ምሮር ረጃጅም ወንዶች ላይ በጣም ያምራል። በጣም ነው የሚያምረው እና ብሩኬ በጣም ነው የሚያምርበት። መሻአላ መሻአላ ብለናል። እንግዲህ ቅመሜ ደግሞ ስትመጣ ደግሞ ውብ ሁና በጣም አምሮባት ምናምን ትመጣለች ማለት ነውና፣ የማኔ ሽቅርቅር፣ የማኔ ሽማ በቃ ገጠር ገባ እኔ አልገባ። ደግነሽ ደግነኝ። አረ ንግሥቷ መጣች፣ አጨብጭቦ አምሮባታል። እንግዲህ ሃይሚዬ እንደምታያት ውብ ሆናለች። ደግሞ በይበልጥ ደሞ ጸጉሯ ሹርባው ነው በነበር ዋው ያበደ ነው። በነገራችን ላይ ብዙ ጊዜ አይተናታል። በሾርባ ቀሚስ ምናምን ሀበሻ ቀሚስ ጋር ለብሳ ሽፎን ለብሳ ምናምን ብቻ ያምርባታል። ሃይሚዬ ቀሚስ ነክ ነገሮች በጣም ነው የሚያምርባት። መሻአላ ውብ ሆነዋል። ለማንኛውም ደግ ደግ ነሽ ደግ ነኝ፣ አረ ደግ ነሽ። አሁን በእናንተ ፊት ደግሞ መቼ ነው? ከትላንት ወዲያ ምናምን ያደረጋችሁኝ ፕራንክ ዛሬ ይቅርታ ትጠይቂያለሽ። እምቢ ካልሽ ደግሞ ውይ ውይ፣ ኧረ ምን ምን ቆርጦኝ ምን አቅም አለኝ ሲጀመር፣ ውርዱኝ፣ እርዱኝ፣ ምን አቅም አለኝ። ምን አቅም አለኝ ማለት ያው ይቅርታ ጠይቃለሁ፣ ይቅርታ ጠይቃለሁ ማለት ነው። በጣም ይቅርታ አጥፍቻለሁ፣ ስተሰርቻለሁ፣ ይቅር በለኝ። ብሩኬ ገና ለገና ዱላ ያስኩ ብለክ ቅመሜን ታሰራባታለከ። ለማንኛውም እንግዲህ ይቅርታ በይ ተብላ ይቅርታ ጠይቃለች። ያው መባልም አለበት በነገራችን ላይ ከባድ ፕራንክ ስለሆነ ማለት ነው። ግን ይቅርታ እንደዚህ ያስብለክ ከባድ እንዳታደርግባት ፕራንኩን ያ ሚፍታህን ሚፍታህ፣ ችግር የለውም ሚፍታህን በቃ ለሁለት አድርጉት እንደኒ ያሳብ ማለት ነውና ሃይሚዬ ግን እንደው በዚህ ብትፋጠት አሪፍ ነው ማለት ነው። ግን ያው እንግዲህ ቀለል አድርግላት ለማንኛውም ማለት ነው። አሁን ይቅርታ ስለጠየቀች ቀለል አድርግላት ማለት ነው። ያቺ አስካሉ ያረገችውን ሰማሽ? ኧረ እዛ መጋኛ ይስማት። እሷ የወይዘሮ አበበች ልጅ አሁን ምን ያረገችውን ብትነግሪ፣ ማታ አምሽታ ገባች ያሉ ከጎረምሳ ጋር አስካሉ የስራሽን ይስጥሽ። እንግዲህ ጎረምሳ ጎትተሽ ይዘሽ መተሽ አሰደብሽና፣ አስካሉ እና ሃይምዬ ትወና ኳ አንደኛ ነች። የኔ ቆንጆ ና ቻናሏን ላይክ እያደረጋችሁ እዩ ማለት ነው። አይከፈልበት። እኔ ለምን ላይክ እንደማታደርጉ አላውቅም። ላይክ አድርጉ ማለት የምታዩት ቪው ከዛ ከላይኩ ብዙ ነው የምታያቸው እነሱ የምትከታተሉና፣ ስታዩ ዝንብላቸው አትዩ ላይክ እያደረጋችሁ እዩ ማለት ነው ውዶቼ፣ ያው ለነሱ ስለሚጠቅማቸው ለሌላ ሰው ተደራሽነት ይኖረዋል ምናምን እና ላይክ እያደረጋችሁ እዩላት ማለት ነው። እና ጉዞ ወደ ሶስት መቶ ኬ እንግዲህ ብሩኬም እያለ ነበረ ሁል ጊዜ በመግቢያ በሰራ ቁጥር ይናገራል። ና የቅመሙን ከፍታ ለማየት ጉጉት ላይ ነው። ና ሶስት መቶ ኬ ገፋ ገፋ ገፋ እያደረጋችሁ የብሩኬ ኦዲየንሶችም ሀይሚ ቤት እየመጣችሁ ሰብስክራይብ እያደረጋችሁ ማለት ነው። ሶስት መቶ ኬ መግባት አለባት ማለት ነው። በቅርቡ ትተኛለሽ አይደል? ኪሬ እዚህ ደረት ላይ ምን የለ ምን የለ? ቀብራራ ወዬ ደግ ደግንሽ በቃ ስማ፣ በቃ ገጠር ግባ የሚለውን ዘፈንዝፈ ነው። እኔ የኔ አላማ ሌላ ነው። ሐሳቤም ከተማ ነው። አንጃ አፍቃሪ ነው። አውጥቼ አዲስ አበባ ገባለሁ። አዲስ አበባ ገብቼ ታክሲ ምን ምን ይዤ ሰራ ሰራ አደርግና ደግሞ ቤቴንም ሰርቼ ወይ ልጠይቅኝ ተመጫለሽ አንዲቷን ቆንጆ አግብቼ እናቴ እና ያንተ ደረት እያለ ለምን ብላ ነው የምትከራየው? ብሩኬ፣ አቶ ብሩክ። አይ ለማንኛውም እንግዲህ ዘፈኑን የወሎ ዘፈን፣ የወሎ ልብስ ለብሰው አንዴ ራፕ ያደርጋቸዋል። አንዴ እንትና ሀረር ይገባሉ። አንዴ ደግሞ ለማንኛውም ግን ግን ግን ማለት ነው አቶ ቤኪ ማለት ነው ኤዲስ ስታደርግ ለምንድን ነው በወሎ እንትን በወሎ ሙዚቃ አድርገህ የተወሰነውን ፓርት በወሎ ሙዚቃ ብታደርገው ሞር ያምር ነበረ። ላይክ እነሱ ወዝ ወዝ እያሉ ወይ ብቻ የሆነ ሪያክት እያደረጉ በወሎ ሙዚቃ አስገብተክ እንትን ብትል አሪፍ ነበር። ማለት ነው እና ልጆቹ እንደሆኑ እኮ እዛ እዛ እየተሯሯጡ እኮ በቃ ምንም እንትን አላለላቸውም። እና ትንሽ የአሁኑ እንግዲህ ምንም ቢሆን ይሻላል። ያው የምን ሙዚቃ ነው እወደዋለሁ በነገራችን ላይ ይሄ ልጅ፣ ማለት ነው እና ባህሉን ጠብቆ ነው የሚዘፍነው። ዘፈኑ ምናምን ግጥሞቹ አሪፍ ናቸው ምናምን ማለት ነው። እና ብሩኬ እንግዲህ ይወደዋል መሰለኝ፣ አይ ቲንክ ይወደዋል። እና ግጥሙንም ይዞታል ማለት ነው። እና እንግዲህ እሱ ነው እያንጎራጎረላት ያለው ቀብራራው እያለችው ነው እንግዲህ፣ ቀብራራው ማለት ነው። እኔ አላንቺ መች ያምርብኛል? እሺ፣ ከፉ እንደከ አብረን ይሻላል ነው ልክ በድምጽሽ። እሺ፣ እሺ፣ ምን አንዝሽ ኮን አይ፣ ሰግጥ ሙድ ማስጠቀም አለብሽ። አረ እኔ ለምን ሰግጥ፣ በትክክለኛው ቮካል ሰርቼ ይመጣለሁ። እሺ ስሪልኝ ለምን ኮ እየረሳሽው ነው እንጂ ማድረግ ያለብሽን።

እና ብሩኬ ግን የምር የሚገርም ሰው እኮ ነው። አንዳንድ እኔ ብዙ ጊዜ ብዙ ሰው ልብ ላይ ይለው ይችላል ምናምን አንዳንድ ነገሮች ላይ ማለት ነው። ሃይሚዬ በቃ እንዴት ነው ሴቶች ስንባል በተለይ በምንወደው በባላችን በፍቅረኛችን አላደለ የኔ በምንለው ሰው ላይ የሆነ የሆነ ቦታ ላይ አላደለ፣ እንዴት ነው ደካማ እንሆናለን እኮ የሆነ ፓርት ላይ ምናምን ነገር አደለ፣ ታረድታችሁኛል ብዬ አስባለሁ። እና እንደዛ ሲሆን ብሩኬ ሀይሚዬ በቃ ጀግና ናት። ሀይሚዬ በጣም ጎበዝናት እንደምታውቋት ጀግና ነች። ብዙ ነገሮችን ኮንትሮል የምታደርግ ልጅ ነች። ብዙ ነገሮ በቃ አላማ ያላት ልጅ ነች ምናምን እንደሌላ ሴት በቃ በምንም አይነት ነገር የምትታለል አይነት ሰው አይደለችም። በጣም ጀግና ሴት ናት። እና ያ ጀግንነቷ ደግሞ ይበልጥ ደግሞ ብሩኬ አንዳንድ ነገሮች ላይ እኔ በጣም ግርም ይለኛል ማለት ነው። እንደ ዘመኑ ወጣት ወንድ አይደለም። የምሬ ነው፣ አስተውላችሁት ከሆነ ማለት ነው። ሀይሚዬ የራሱ ሰው ናት። አሁን ሀይሚዬ ፍቅረኛው ናት፣ ሚስቱ ነች ምናምን አይደለ? ግን እሱ ላይ እንኳ የሆነ እንትን ስትል አለ አይደለ? ጀግና እንድትሆን ይበልጥ ጀግና እንድትሆን ይበልጥ ነገሮች ላይ ደካማ እንዳትሆን እንትን ይላታል ይናገራታል፣ ምናምን ነገር። እና በጣም ያስገርመኛል አንዳንዴ ማለት ነው። እና ተረድታችሁኛል ብዬ አስባለሁኝ። የምሬን ነው። አስተውላችሁት ከሆነ ማለት ነው። እና ኢቨን የራሱ ሰውን እንኳ በምንም አይነት ነገር እንትን እንድል አይፈልግም። በቃ ጀግና እንትን የሆነ እንዴት ነው? ብቻ እኔ እንጃ አላቅም፣ እንዴት እንደምገለጽ አላቅም። ብቻ ገብታችኋል ብዬ አስባለሁ ማለት ነው እና ጎበዝ፣ ብሩኬ የምሬ ነው። ጎበዝ እና ሀይሚዬም ትቼያለሽ። የእኛ የኛ ጀግና ዘፋኙ እንግዲህ እየተገባበዙ ምርጥ ሙዚቃ ነው። በነገራችን ላይ ማነ አብነት አጎናፍር ነው አይደለ? እንደዚህ የሚለው እኔ ያላንቺ መቻምርብኛል፣ ክፉም ደጎን አብረን ይሻላል ማን ነው ሆዴ እያለ ይቀጥላል ማለት ነው። ና ሀይዬም ደግሞ እኔ ያልአንተ መቼ አምረብኛል ክፉም ደጉም አብረን ይሻላል እያለች ገብዛዋልሽ ማለት ነው። የእኔ ቆንጅዬ እና ለማንኛውም የሚመቻችሁ ሙዚቃውም ደግሞ እናንተ ላይ ይሰራል ክፉንም ደጉንም አልፋችሁ እዚህ የደረሳችሁ ልጆች ናችሁና አሁንም ክፉንም ደጉንም አብራችሁ ትቀጥላላችሁ ማለት ነው። እና ይመርባችሁ ሁሌም። እንግዲህ ሀይም እየተጠልፋለች ለሰርግ እንትን ነው የሚለበሰው፣ ምንድን ነው ሚዜ ልል ነበር እንደነ የሚለበሰው ለሰርግ ምን ቬሎ? እኛ ደግሞ እጣውተን በሀገር ባህል ልብስ እናደርግ ይወረ ማለት አይ እኔ ማንኛውም ሴት ቬሎ መልበስ ነው የምፈልገው። ቁጥ ለብሻ ለብሻ እንዴ ተላንተ ባለፈው። ከዛ መልስ ስጠራ ነው የምለብሰው። መልስ ማለት ያበሻ ልብስ እንደዚህ አይነት ልብስ ለሰርጋችን ነው ምንለብሰው። ለሰርጋችን ቬሎ ነው የምለብሰው። ለሰርጋችን ነው የምንለብሰው። በእውነቱ በጣም አሪፍ ሀሳብ ነው ብዬ አስባለሁኝ። አለ አደለ፣ አንዳንድ ጊዜ እኮ ለየት ተብሎ መታየት ጥሩ ነው አደለ ውዶቼ። እንዴት አያችሁት የብሩኬን ሀሳብ ተስማማላችሁ? የሰርጋቸው እለት በባህል ልብስ ማለት ነው። ድምቅ ብሎ የምረኝ ነው ግን በጣም ነው የሚያምረው፣ አላደል? አሁን እኛ ጋ በብዛት የተለመደው በባህል ልብስ ሳይሆን ቬሎ ወንድየው ሱፍ ለብሶ ነው። ግን ባህል ልብስ የሚለበሰው ምላሽ ነው ሀይሚዬ እንዳለችው ማለት ነው። እና ሀይሚትዬ ደግሞ እኔ ቬሎ ይናፍቀኛል፣ የዛኔ ቬሎ ነው በቃ መልበስ የምፈልገው ቅርቅር ይላል። ግን እውነቷን ነው። የሆነ አለ አይደል? እንዴት ነው ያገባን ያገባን ሁሉ ላይ መስለንም ይችላል። ግን ለየት ብሎ መታየቱ ደግሞ አሪፍ ነው ብዬ አስባለሁኝ እና ብቻ ለዛ ያደረሳችሁ የኛ ውዶች የኛ ድምቀቶች በጣም ነው የምታምሩት። እንግዲህ በስከ መጨረሻ ተሸክሟት ሂደዋል እና ከቤት ወደ ቤት ጠልፏታል ማለት ነው እና ሀይሚዬም እንደምታያችሁት እንግዲህ ሸርታለች፣ ሸርታለች በእሷ ቤት ነው ለቀ ሸርታለች። እና ከቤት ወደ ቤት ጭራሽ ትጠልፈኛለች አለችው እና አዎ ከሳላ ወደ ክላስ ማለት ለማንኛውም ብሩኬ ደግሞ እንግዲህ ተረክበናል ብሏል። ብሩኬ እቃ እቃ ደረካዋል። ብሩኬ ተረክበናል፣ ይመቻቹ። ለማንኛውም የምሬ ነፋ ነው እኮ የምታረጉ ማለት ነው። ጨረቃዎቻችን ደህና አደርልኝ። ለማንኛውም ወንዶች ይወዳችኋለሁ። ወይ ወይ